ሰላም ሰላም፣ ውድ ቤተሰቦች፣ ሰላም ናቸው። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው ከእናንተ ጋር ከኔ ጋር ሁሉ ሰላም ነው። በጣም ተመስገን። እንደነ ነኝ እናንተ ጋ ስራ ጤና እንዴት እዛችኋል? ይህ ሰላም የትንሽ አሞኝ ያለ ነ የአንገቴ እንደዚህ ብጥብ ያሙኝ ያለ እና ህጡ ወንድማቼ በጸሎት አስቡኝ አትርሱኝ፣ እና በጣም አሞኛል። ትናንት ማኪን ቤት ነው። ዛሬ በቃ ሰውነት የራሱ ቅላት ይሄ ሁል እንዳለ በቃ እንትን ነው ሰዓት ነው ራሴ ላይ ራሱ ስንት ከመሮ አርጌ ነው ይ በረዶ አርጌ ነው ምን እንደሆነ አላቅም። ክችት የሚያደርገኝ እንግዲህ የስደት ኑሮ ብንታመም አንተኛም እና ከባድ ነው። ብቻ እኔ እኳ ምንም መስራት ምንም ስላልቻልኩም እየተኛ ሆነ ሆኑ ማለት ነው። እነሳለሁ ምግብ ለመብላትም ምንም ምግብ ራሱ እንትናል። አሁን ራሱ እየቀረጥኩ ያለው ዝም ብዬ በቃ ሲደብረኝ በቃ አልቅሻቅቼ ሲሰለቸኝ ትንሽ ላካፍላችሁ ይሄ ነው። ምናልባት በጸሎት አስቡኝ፣ በጸሎታችሁ አስቡኝ፣ አትርሱኝ። በሰላም በጤና ወደ ሀገር እንድገባ ያው እንዲሻለኝ ማለት ነው እና ውድ ጓደኞቼ፣ የምወዳችሁ የምትወድኝ የማከብራችሁ በመላው ዓለም ያላቸው እህት ወንድሞቼ በእኔ በስደት በሰው ቤት ያላችሁ እግዚአብሔር የራሳችን ነገር እስከሚሰጠን ድረስ መታገል ነው እና ሁላችሁ ፈልጌ ነው። በጸሎት አስቡኝ ብቻ። ጸሎታችሁ አስቡኝ አትርስኝ። ዛሬ ሶስተኛ ቀን ነው ራሱ ያው ፊቴ ልክ በዚህ ወገን ጭራሽ አልተኛም። በዚህ ብቻ ነው የምተኘው እና በዚህ ተተኛው ያመኛል በጣም። በዚህ በአንድ ጎኔ ነው ተኝቼ የማድረው። ጎኔ ራሱ ስልል ብሏል። እውነት የነ ማርያምን ጎኔ ራሱ እያመመኝ ነው ማለት ነው የተኛሁበት እንደዚህ ስለማስገላብጠኝ በጣም ስለሚያመኝ በዚህ ብቻ ነው የምተኛው እና ተመስገና ስለሆነ ነገር የመጣውን ፈተና ሁሉ እግዚአብሔር ይመስገን ብሎ መቀበል ነው ሙስሊምነት። ወንድሞቼ በ በድኦ አስቡኝ። ክርስቲያን ወገኖቼ በጸሎታ አስቡኝ። ሌላም ምን ልበል እንግዲህ፣ እኛ ትንሽ ሲይዘን እኮ አንችልም። እንዲህ ሲዘን፣ ምንም አንችልም። ሰው ጤና ሲሆን ነው እንጂ ሲታመም ምንም ነገር ምኑንም ይመመው ምኑንም ይመመው ምንም አይችልም። ቅምብል ምድ ብለን ብቻ በደቂቃ ቁጭ ነው። እና የሰው ልጅ ሰላም ሲሆን ነው ሁሉም ነገር ሰላም የሚሆነው ማለት ነው። እና ሰላም ከሌለ በቃ ትንሽ ነገር ራሱ ድቅቅ ነው የሚያደርገን ደግሞ በስደት ያላችሁ ታውቃላችሁ፣ እንደኔ በመዳብ ቤት ያላችሁ ከባድ ነው። ቢያማይተኛም ያው ቢያመን እንደልባችን አንተኛም። እንኳን መተኛት አይደለም፣ አንዳንድ መዳቦች ቁጭ ቁጭ ሲባል ራሱ እንዴት እንደሚያደርጋቸው ማለት ነው። እና ከባድ ነው። የሰው ቤት ምን እሳት ነው። ይሄ እንትን እንትን ታቃላችሁ፣ ይሄ በርበሬ የሚያቃጥል የሚጣ እሱ ነው። የሰው ቤት ማለት ማለት ነው። የሚፋ የሚፋች የሚጣ ነው። የሰው ቤት ምን በቃ። እና ሰላማችሁን ብዙ ያድርግልኝ። ሰላም ሁኑልኝ። ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እኔ ብዙም ቪዲዮ አልለቅም እና ደህና ሁኑ። በጣም ወዳችኋለሁ፣ አከብራችኋለሁ። ክፉ አይንካችሁ። ባይበይ። ያላችሁበት ፈጣሪ ይጠብቃችሁ እና ደህና ሁኑልኝ።